ከእግዚአብሔር ቃል ነው። ምን አረብላችሁ? ጠቅላላ ከእግዚአብሔር ቃል። እንግዲህ የእግዚአብሔር ቃል የበላይ ነው። በሁሉም የሚበልጠው የእግዚአብሔር ቃል ነው። ለምን ቃሉ ራሱ የማን ነው ይላል? የእግዚአብሔር ቃል ነው፣ የሰው አይደለም። ስለዚህ ከእግዚአብሔር ቃል የሚበልጥ ነገር ያለው ወይ የሚፈልግ ሰው እኔ ራሱ ቢፈትሽ ነው ደስ ይለኝ። ለምን የእግዚአብሔር ቃል የተባለው ከፍጡራን ከሰዎች ከማንኛውም አይነት ፍጡር ከሆነ ሁሉ የሚበልጥ ነው የእግዚአብሔር ቃል። ለዛ ነው የእግዚአብሔር ቃል የተባለው እንጂ አይባልም ነበር። እንደዚህ ይላል መኃልየ መኃልይ ዘሰሎሞን ስድስት አስር ላይ ነው ይቺ፣ እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይ የጠራች ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ማን ናት? ክብር ለኢየሱስ ነው። አያችሁ፣ እንደ ማለዳ የጠራች ዓላማ ይዞ እንደተሰለፈ ሰራዊት እንደማለዳ ማለዳ ብርሃን የምታበረኝ የእግዚአብሔር ስም ይባረክ። ብርሃን ሁልጊዜም በመጽሐፍ ቅዱሳችን ከእግዚአብሔር ብቻ ነው የሚገኘው። ከሰው የሚገኘው አንድ ነገር ነው፣ እሱ ያንን ብርሃን ሪፍሌክት ማድረግ ነው ለሌላው አጋር እንጂ ብርሃን እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ ይላል። ምንም አይነት አምፖልም አልተንጠለጠ፣ ምንም አይነት የኤሌክትሪካል ነገር የለም። እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ። አሜን። ስለዚህ ከእግዚአብሔር ቃል ውስጥ ማንም ሰው ሊያውቅ ቢሆን የህይወት መንገድ የሚገኘው በእግዚአብሔር ቃል ውስጥ ነው። ይህንን ብርሃን ደግሞ ለሁላችሁ እንዲበራ ምኞታችንም ጸሎታችንም። ኢየሱስ ራሱ እኔ ማንኛት የዓለም ብርሃን ነኝ እግሞ ምን ይሆንለታል? የህይወት ብርሃን ይሆንለታል። መብራት ኃይልም የተወሰነ የሚሰጠው ብርሃን አለ፣ ግን ለኢትዮጵያም እየጠፋፈለ ኢየሱስ ግን ሲናገር እኔ የዓለም ብርሃን ነው። ማንም ሰው ፈቅዶ ወዶ ቢከተለኝ ምን ይሆንለታል? ይሆንለታል ኢየሱስን ያላመነ የህይወት ጨለማ ሲሆንበት